ዓለም ላይ ካሉ እስር ቤቶች ከፍተኛ ጥበቃ የሚደረግለት ሴኮት እስር ቤት እዚህ የገባ ሰው በህይወት ለመውጣት ፈጽሞ የማይታሰብ ነው። ዝቅተኛ ሀምሳ ዓመት ከፍተኛ እድሜ ልክ ነው ፍርዱ። እስረኞቹ ዘመድ መጠየቅ፣ ስልክ ማውራት ፍጹም የተከለከለ ነው። እንዲያውም ዘመዶቻቸው ይኑሩ ይሙቱ ምንም መረጃ የላቸውም። አንድ የእስረኛ ክፍል 150 እስረኛ የመያዝ ብቃት አለው። የሚተኙትም ካለምን ፍራሽና ትራስ የብረት አልጋ ላይ ነው። የሚበሉትም የሚጸዳዱትም እዚችው ጠባብ ክፍል ውስጥ ነው። ሁልጊዜ መብራት እንደበራባቸው ሲሆን፣ ይህም ሽንጋ የሚያውቁት ነገር የለም። ከክፍላቸው የሚወጡት ለትንሽ ደቂቃ የአካል ብቃት እንቅስቃሴ ለመስራትና አዲስ በተዋወቁት እምነት ለመጸለይ ብቻ ነው። ጠባቂዎቹ ደግሞ ሁልጊዜ ለደህንነታቸው ሲባል ፊታቸውን ሸፍነው ነው ስራቸውን የሚሰሩት። ውድ የቻናል የቤተሰቦች፣ ቆይ ግን እነዚህ ሰዎች ምን አጥፍተው ነው እዚህ የታሰሩት ካላችሁ እግርና እጃቸውን በሰንሰለት ታስረው የሚታዩት ሰዎች ሀገራቸውን ያንቀጠቀጡ አስፈሪ የወሮ በላ ቡድን አባላትና መሪዎቻቸው ስለሆኑ ነው። እነዚህ ወሮ በሎች ከገደሉት ሰው ብዛት የተነሳ ስንት ሰው እንደገደሉ ቁጥሩ ስንት እንደሆነ እንኳን በውል አያውቁም። አስገድደው የደፈሯቸው ሴቶች፣ አካል ጉዳተኛ ያደረጓቸው ሴቶች እንዲሁም ለቁጥር አዳጋች ነው። ለአደገኛው የ666 እምነት መስዋዕት የሚያደርጓቸው ህጻናትም እጅግ በጣም ብዙ ናቸው። ይህ እስር ቤት ወደ ላይ 15 ሜትር እርዝማኔ ያለው አደገኛ ኤሌክትሪክና የኮንክሪት አጥር አለው። ማምለጥ አይችሉም። ለማምለጥ እንኳን ቢሞክሩ ዙሪያውን ሲራመዱበት ድምፅ ማውጣት በሚችል ጠጠር ነው የተሸፈነው። ይህም ለጠባቂዎቹ እንደ አላርም ያገለግላል። ውድ የቻናል ቤተሰቦች ሰብስክራይብ በማድረግ ቪዲዮ እንዲጀምሩት በአክብሮት ጋብዛለሁ። ኤልሳልቫዶር በመካከለኛው አሜሪካ የምትገኝ የስድስት ሚሊየን ህዝብ መኖሪያ ሀገር ናት። እነዚህ ወሮ በሎች ህዝቡን እንደፈለጉት ይገዙትና ያስጨንቁት ጀመር። ወሮ በሎቹ በዋና ከተማ ውስጥ የፈለጉትን ይገላሉ፣ ገንዘብም ይነጥቃሉ፣ በመንገዶችም ላይ ግብርን ይቀርጣሉ። የሀገራቸውን ሰዎች ቁም ስቅላቸውን አሳዩት፣ አሳሩን አበሉት። ሙስና ይፋ የሆነበት ሀገር ሆነ። አባት ልጁን ለግብር አሳልፎ የሚሰጥባት እምቢ ካለም በስለት የሚወጋባት ሀገር ሆነች። ምን አለፋችሁ በቃ ኤልሳልቫዶር የጋንግስተሮች መናኸሪያ ያደረጓት። ዳኞች እና ፖሊሶች ወሮ በሎቹ ከአቅሙ በላይ ስለሆኑ የነሱ ተባባሪ ታዛዥም ሆነዋል። መንግስት ራሱ ከነዚህ ወሮ በሎች ጋር እስከ መደራደር ደርሷል። ዋነኛ የሀገሪቱ ገቢ ቱሪዝም ነበር። በእነዚህ ወሮ በሎች ምክንያት ቱሪዝሙ አቆመ። በቀን አንድ መቶ ሶስት ሰው በእነዚህ ሰዎች ይገደላል። በሁለት ሺ ስምንት ኤልሳልቫዶር የወሮ በሎች ሀገር ተብላ በዓለም አንደኛ ተመዘገበች። በዓለም ለመኖር አደገኛዋ ሀገር፣ አደገኛዋ ከተማ ተብላ በአደገኛ መዝገብ ተመዘገበች። በመላ ሀገሪቱ ገዳይ፣ አፋኝና ነጣቂ ቡድን አቋቁመው ሀገሪቱን ቁምስቅላቸውን የሚያሳዩት ሁለቱ የወሮ በላ ቡድኖች ናቸው ኤም 13 እና 18ኛው ጎዳና በመባል ይታወቃሉ። በእነዚህ የወሮ በላ ቡድን በ2012 60ሺ የሚደርሱ አዲስ አባላት ቡድኑን ተቀላቅለዋል። ይህም በአሜሪካና በአውሮፓ የቡድን አባላቸውም ይገኛሉ። እነዚያ ቡድኑ አባላት የራሳቸው መለያ አርማ አላቸው። ሁሉም አባላት መለያቸው በሰውነታቸው ላይ ይነቀሳሉ። ቀስ በቀስ አባላቱ እየጨመረ በትጥቅ እየታገዘ መንግስትን ለመገዳደር ቻለ። ፕሬዝዳንቶች ሲወዳደሩ በወሮበሎቹ መልካም ፈቃደኝነት ሆነ። ሀገሪቱ ምስቅልቅል ባለችበት ሰዓት ናይብ ቡኬሌ ፕሬዝዳንት ሆኖ ብቅ አለ። ናይብ ቡኬሌ ከሙስሊም ፍልስጤማዊ አባቱ እና ከካቶሊክ ኤልሳልቫዶራዊ እናቱ ተወልዶ ኤልሳልቫዶር ያደገው አባቱ አርማንዶ ቡኬሌ የናጠጡ ሀብታም ናቸው። ናይብ ቡኬሌ በ18 ዓመቱ የዩኒቨርሲቲ የሕግ ትምህርቱን አቋርጦ በአባቱ የማስታወቂያ ድርጅት ይሰራ ነበር። ይህ ድርጅት የኤልሳልቫዶር የፖለቲካ ፓርቲ ኤፍኤምኤልን የምርጫ ቅስቀሳ ወቅት ኮንትራት ወስዶ ይሰራ ነበር። በ2012 ራሱ ራሱ ናይብ ቡኬሌ ኤፍኤምኤል ፓርቲን ተቀላቀለ። በ31 ዓመቱ ኔቮ ኮስካትላን የተባለች የአነስተኛ ከተማ ከንቲባን እንዲመራ ተመረጠ። ከተማዋ ምን አጣች ሲል ጠየቀ። ህዝቡም ከተማዋ ሰላም አታለች ትምህርት እንዲሁም ውሃ የሚል መልስ አገኘ። ናይብ ቡኬሌ ትምህርት ቤቶችን ገነባ፣ ውሃም እንደዛው በመደበኝነት ሁለት ሺህ ዶላር ወርሃዊ ደመወዙን ለጎበዝ ተማሪዎች መደበ። ቤተ መጽሐፍትን አስፋፋ። ወጣቶች ወደ ወሮ ብላ ቡድኖች ከመሄድ ትምህርት ቤት መሄድ እንዲመርጡ ተጋ። የከተማዋን ትምህርት ተደራሽነት መቶ ፐርሰንት አደረሰ ወሮ በሎችንም ከተማዋንም አጸዳ። በአጭር ጊዜ መሰረታዊ ጥያቄዎቿን ሙሉ በሙሉ መለሰ። በትንሿ ኖቮ ካስካትላን ባስመዘገበ ውጤት ለዋና ከተማ ከንቲባነትም ተመረጠ። ተመሳሳዩንም ውጤታማ ስራ ደገመ። ይህን ጊዜ በኤፍኤምኤልኤን ፓርቲ አባላት ዘንድ ነቀፌታ ገጠመው። ምክንያቱም በኛ ፓርቲ ተደብቆ እራሱን ለማስወደድ የሚተጋሰው ብለው ኮነኑት። ከዚያም ከፓርቲው አባረሩት። ናይብ ቡኬሌ አላማው በዚህ ተወስኖ የመቅረት አልነበረም። ናይብ ቡኬሌም በ2019 በተደረገው ፕሬዚዳንታዊ ምርጫ ከኤልሳልቫዶር ሳልቫዶር የእርስ በርስ ጦርነት በኋላ ለመጀመሪያ ጊዜ ትልቁ ስልጣን ከሁለቱ ቀደምት ፓርቲዎች ተነጠቀ። ወጣቱ ሰው ትልቁን መንበር ተቆናጠጠ። ሕልሙንም ገለጠ። ከኤል ሳልቫዶር ወሮበሎችን አጥፍቶ የዜጎችን ደህንነት ማረጋገጥ በወቅቱ ይህ ቀልድ እንጂ ወደ መሬት የሚወርድ ሀሳብ አይመስልም ነበር። ይህ መፈክር የናይብ ቡኬሌ መፈክር ሲሆን ለመመረጥም ያበቃው ይህ ነበር። ለኦፕሬሽኑ ማስፈጸሚያ ፓርላማው በጀት እንዲያጸድቅ ወታደሮችን ወደ ፓርላማ አስገብቶ እስከ ማስፈራራት ደርሷል። ለአመታት የዘለቀ አስቸኳይ ጊዜ አዋጅንም አውጇል። ትልልቅ ተቃዋሚዎችንም ዘብጥ እያውርዷል። በሙስና ኔትወርክ ከወሮበሎች ጋር የሚተባበሩትንም ባለስልጣናት አጽድቷል። ወሮበሎችን የሚደግፉ ሚዲያዎችንም ዘግቷል። አለም ላይ ትልቅ ነው የተባለውን አምሳ ሺህ ገደማ እስረኞችን መያዝ የሚችል እስር ቤት ገንብቷል። አንድ መቶ ሺህ የሚጠጉ ወሮበሎችንም አስሯል። እንደተለመደው አሜሪካና ምዕራባውያን ተቋማት ኦፕሬሽኑን በመቃወም ተቆጡ። የተባበሩት መንግስታት ድርጅት በኤልሳልቫዶር ያለው ሰብዓዊ መብት አያያዝ ያሳስበኛል ላለ ሚዲያና አክቲቪስቶች ጩኸት አስተጋቡ። እስረኞች በምግብ እጥረት እየሞቱ ነው ሲሉ አራገቡ። ፕሬዚዳንት ናይብ ቡኬሌ ግን የአገሬን ህመም የማውቀው እኔ ነኝ ስንታመም ብሎ የጀመረውን ዘመቻ ወሮ በሎችን የማጽዳት ዘመቻ ነው፣ እባካችሁ ለእኔው ተውልኝ ብሎ፣ አምባገነን ተብሎ የትችት ናዳ ሲወርድበት ስሜን አጠፋችሁ ብሎ አልተቆጣም። ይልቁንም እሰይ እንኳንም አምባገነን ሆንኩኝ ለሀገሬ ስል ብሎ ስራውን ቀጠለ። ወሮ በሎችን የማጥፋት ስትራቴጂው ሰባት ደረጃዎች አሉት። አሁን ስድስቱን ደረጃዎች አጠናቁ ወደ መጨረሻው በመሻገር ላይ ነው። እንደ እነ ኤኳዶር ያሉ የላቲን አሜሪካ ሀገራት የእሱን ፖሊሲ መተግበር ጀምረዋል። አሁን ኤል ሳልቫዶር የዓለም አስፈሪው ሀገር አይደለችም። ወጥቶ መግባት አያስፈራም። ሴቶች በወሮበሎች አይደፈሩም። ቱሪስቶች ዳግም ወደ ባህር ዳርቻዋ መጉረፍ ጀምረዋል። ከጥቂት ዓመታት በፊት በግድያ ወንጀል በፊት የነበረቿ የስድስት ነጥብ ሶስት ሚሊዮን ዜጎች ሀገር አሁን በዚህ ወንጀል ስሟ የሚጻፈው ከመጨረሻዎቹ ግርጌ ሆነዋል። ፕሬዚዳንቱ ይዘንጣል። ሲዘንጥ እንደ ፖለቲከኛ አይደለም እንደ ወጣት ነው። ሱፍ ብዙም አይለብስም፣ ከረባትም አይታነቅም። ጅንስ፣ ሹራብና ሌዘር ጃኬት ያዘወትራል። ከወጣቶች ጋር ሰልፊ ይነሳል። መልእክቶችን በትዊተር እና በፌስቡክ ገጹ ያሰፍራል። ይህ ተወዳጅ ናይብ ቡኬሌ ለአለማችን ብዝት ይበልልን። ይህ ቪዲዮ ከተመቻችሁ ሰብስክራይብ እንድታደርጉ እጋብዛለሁ።